ስለነገ የምናስበው ትልቅ ፍርሃት ከትናንትናው ጥልቅ ሕመማችን ጋር በጣም እንደሚመሳሰል ተመልክተን እናውቃለን? ምናልባት በልጅነታችን እንደተተውን ስለተሰማን አሁን ሁላችንም ትልቅ የመተው ፍርሃት ወይም ፊር ኦፍ አባንደንመንት የሚባለው ሊኖርብን ይችላል። ወይስ በድህነት ስላደገን አሁን ስለ ገንዘብ እጦት የማያቋርጥ ጭንቀት ውስጥ ገብተን ይሆን? እንግዲህ ይህ ተራ ጭንቀት አይደለም። ይህ ማለት የማያውቀው አይምሯችን ይሄ አንኮንሽስ ማይንድ የሚባለው አይምሯችን ጊዜው ያለፈበትን የድሮ ድርጊት እየተጫወተብን ነው። ይሄ ኦልድ ስክሪፕት ብራን እያደረገ ነው ማለት ነው። ሳይኮዳይናሚክስ የሚባል ቲዎሪ አለ። እሱ የሚያስተምረን አንድ ጥልቅ እውነት አለ። ትናንት አልሞተም ይለናል። ይሄ ሳይኮዳይናሚክስ ቲዎሪ ትናንት አልሞተም፣ ትናንትና በእኛ ውስጥ ይኖራል። አሁን ያለብንን ውጥረት የሚወስነው ያ ጥላ ነው ብሎ ይነግረናል። እንግዲህ በጥንት ጊዜ ቁልፍ ከሆኑ ግንኙነቶች ይሄ ሪሌሽናል ትራውማ ከሚባሉ ማለት ነው፣ እነሱ አይነት ነገሮች ሲደርሱብን አእምሯችን ለመትረፍ ወይም ደግሞ ለማምለጥ የመከላከያ ዘዴዎችን ወይም ደግሞ ዲፌንስ ሜካኒዝሞችን ያዳብራል። እና እነዚህ ገና ልጅ ሳለን ራሳችንን ለመከላከል ያነሳናቸው ጋሻዎች ናቸው፣ ይሄ እነዚህ ዲፌንስ ሜካኒዝሞች ማለት ነው። ችግሩ ምንድን ነው? ትልቅ ሰው ስንሆን እነዚያን ጋሻዎች አሁንም መያዛችን ነው። እኛ ሳናውቀው የድሮውን ህመም አሁን ወዳለው ሁኔታ እናስተላልፋለን፣ ወይም ደግሞ ፕሮጀክሽን ወይም ፕሮጀክት እናደርጋለን። በስነ ልቦና ተደጋጋሚ የግዴታነት ወይም ደግሞ ሬፒቴሽን ኮምፐልሽን በሚባል አዙሪት ውስጥ እንገባለን ማለት ነው። ይህ ማለት ያንን የልጅነት ህመም ለማሸነፍ ተስፋ በማድረግ ያለፈውን አሳማሚ ተሞክሮ ሳናውቀው በየጊዜው እንደጋግመዋለን ማለት ነው። ይህም ነው አዲስ ስራ ስንጀምር የሚሰማን ፍርሃት ወይም ደግሞ በግንኙነታችን ውስጥ ሁል ጊዜ አልተረዳውም የሚል ስሜት የሚሰማል ምክንያት የትናንቱን ቁስል ዛሬ እየኖረው ነው ነው ማለት ነው። ለምሳሌ አንድ ደንበኛችን አንድ ደበበ ብለን ብንጠራው የደሞዝ ጭማሪ ለመጠየቅ ባለመቻሉ በፍርሃት ተይዞ ነበር እንበል። ጭንቀቱ ስለ ገንዘብ አልነበረም። ደበበ የማያውቀው ፍርሃቱ አለቃው አንተ ጥሩ አይደለህም፣ ጎበዝ አይደለህም ብሎ ይመልስልኛል የሚል ፍርሃት ነበር። ይህም ገና ልጅ እያለ ከአባቱ ባለማቋረጥ የሚያገኘው ወይም ደግሞ የሚደርስበት መልእክት ነበር። አባቱ ሁል ጊዜ አንተ ጎበዝ አይደለህም አንተ ጥሩ አይደለህም እያለ ስለሚነግረው ያ ነገር ከደበበ ጋር አደገና፣ ደበበ አሁን ደሙዝ እንኳን ለመጠየቅ ጎበዝ ሰራተኛ ቢሆንም ደሙዝ ለመጠየቅ ውስጡ ሐቅም አጣ። ፍርሃት ውስጡ አለ ማለት ነው። እንግዲህ የነገ ጭንቀቱ የትናንትናውን ህመም መደጋገም ነበር ማለት ነው። ሶ ታዲያ ይህን አዙሪት ሰብረን እንዴት እንወጣለን? በጥናት የተረጋገጡ አምስት የሳይኮዳይናሚክስ እርምጃዎችን እነሱን አሁን እነግራችኋለሁ። አንደኛ የመጀመሪያው የድምፅ ማስተላለፉን እንለይ ምን ማለት ነው ትራንስፈረንስ ማለት ነው ይሄ ትራንስፈረንስ የሚባል ነገር አለ ራሳችንን እንጠይቀው ይህ ሰው ወይም ይህ ሁኔታ ማንን ነው የሚያስታውሰኝ ማንን ነው የሚያስታውሰኝ የህይወት ጓደኛችንን ወይም ደግሞ ሌላ ሰው ወይም ደግሞ የትዳር ጓደኛችን ሲያበሳጨን ወይም ደግሞ ስታበሳጨን ለእሱ ነው ምላሽ የምሰጠው ወይስ ከወላጆቻችን ማግኘት ያልቻልነውን የአንሜት የሆነ ኒድ ያልተሟሉ ፍላጎቶቻችንን ነው የምንጠይቀው። የድሮውን ድምፅ ማወቅ ኃይሉን ያጠፋል። ስለዚህ የድምፅ ማስተላለፉን መለየት አይዴንቲፋይ ማድረግ አለብን። የማ ድምፅ ነው። ሁለተኛ መከላከያችንን እንግለጥ። ይሄ አንማስክ ማስኪንግ ዲፌንስ የሚባለው ማለት ነው። መከላከያችንን እንግለጥ። ምን ማለት ነው? በንዴት ለመጮህ ወይም ደግሞ ለመገለል ግፊት ሲሰማን ቆም ብለን እንጠይቅ። ለምሳሌ አሁን አለመስማማት ውስጥ በቃ ጥሎ መሄድ ከቤት ወይም ደግሞ ያንን ሰው መዝጋት መገለል ሲሰማን አሁን እንዲህ ብለን መጠየቅ አለብን። አሁን የምን ስሜት ነው ለመሸሽ የምሞከረው የትኛውን ስሜት ነው? ምናልባት መጋለጥ ስለምንፈራ ይሄ ቩልነራቢሊቲ ይንፈራለን እና እሱ ለመሸፈን ንዴት እንደ መከላከያ ጋሻ እየጠቀምን ይሆናል። ንዴትን ማለት ነው። ሶስተኛ ዋናውን ፍላጎት ማወቅ ምን ማለት ነው? ፋይንድ ኮር ኒድ በዚያ ቀደምት አሳማሚ ግንኙነት ውስጥ በልጅነት ሊሆን ይችላል ከወላጆቻችን ጋር ሊሆን ይችላል። በእውነት የምንፈልገው ምን ነበረ? ደህንነት ነበር ሴፍቲ ነበር። መከበር ነው ወይም ደግሞ ይሄ ቫሊዴሽን ነው ወይስ ፍቅር ነው? ዋናውን ፍላጎታችንን ስንሰይም አሁን ያንን ለራሳችን መስጠት እንደምንችል እንገነዘባለን ማለት ነው። አራተኛ፣ ልዩነቶችን እንቀበል። ኤምብራንስ አምቢቫለንስ የሚባለው ማለት ነው። ይሄ የብስለት ምልክት ማለት ሁለት ተቃራኒ ያሰቡ ሀሳቦች በአንድ ጊዜ መያዝ እንደማለት ነው። ለምሳሌ ወላጆቻችን ይወዱን ነበር እና አንዳንድ ጊዜ ደግሞ ይጎዱ ነበር ወይም ይቀጡ ነበር። እንግዲህ ሁለት የተለያዩ ነገሮች ናቸው። ይህንን ኦብጀክት ሪሌሽንስ እንለዋለን እና ሰዎችን መልአክ ወይም ሰይጣን ብሎ ከመፈረጅ እንውጣ። ከዚህ ነው ምንሆ ወይ መልአክ ወይም ደግሞ ሰይጣን ብሎ መፈረጅ የለም። ይህ አስተሳሰብ ከልጅነት ግትርነት ነፃ ያደርገናል ማለት ነው። አምስተኛው እና የመጨረሻው የምክር ግንኙነትን እንጠቀም ወይም ደግሞ ይሄ ኮሬክቲቭ ኢሞሽናል ኤክስፒሪንስ የሚባለውን ሕክምናን ከመረጥን ከቴራፒስቶቻችን ጋር፣ ከአማካሪዎቻችን ጋር ያለንን ግንኙነት ደህንነቱ የተጠበቀ አዲስ ቤተሰብ ሊሆነን ይችላል። የድሮን ፍርሃታችንን ይዘን እንመጣለን። እናም ቁስሉን ከመድገም ይልቅ አዲስና የሚያስተካክል ስሜታዊ ተሞክሮዎችን ደግሞ ከቴራፒስታችን ልናገኝ እንችላለን ማለት ነው። አሁን ወደ ሌላ ነገር ደግሞ ልውሰዳችሁ። በተለይ በተለይ ይሄ የሚመለከታችሁ መንፈሳዊ ሰዎች የሆናችሁ በእግዚአብሔር ቃል የምታምኑ በመጽሐፍ ቅዱስ የምታምኑ ሰዎች የኢየሱስ ክርስቶስ ተከታዮች ሆናችሁ። ምክንያቱም እግዚአብሔር ዓለምን ስለወደደ የሰጠን ስጦታ ኢየሱስ ክርስቶስን ነው። በክርስቶስ ኢየሱስ በማመን ሰዎች የዘላለም ሕይወት እንዳላቸው ነው የእግዚአብሔር ቃል የሚናገረው። ስለዚህ በመጨረሻ እንግዲህ ለጌታችን ለኢየሱስ ክርስቶስ ተከታዮች አንድ የምስራች አለኝ ለእናንተ። ሳይኮሎጂ እንግዲህ ትናንትህ ዛሬን ይገዛል ነው የሚለው አደለ፤ ወንጌል ግን ክርስቶስ ትናንትናህን ዋጅቷል ነው የሚለን። ስለዚህ መጽሐፍ ቅዱስ ለምሳሌ በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 17 ላይ ሁላችሁም እንደምታውቁት ተስፋ አደርጋለሁ እንዲህ ነው የሚለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ ምን አዲስ ሆኗል ይላል። ይህ ማለት ትዝታው ግን ይጠፋል ማለት አይደለም። የድሮ ትዝታ ይጠፋል ማለት ሜሞሪ አይጠፋም። እርሳው እርሳው የሚባል ነገር የለም። ነገር ግን ምንድን ነው፣ የትዝታውን ኃይል፣ የትዝታውን ኃይል እግዚአብሔር በክርስቶስ የሰራው ስራ ሰብሮታል ማለት ነው። እና ስለዚህ እኛ የትናንት ቁስላችን ውጤት አይደለንም። እኛ አዲስ ፍጥረት ነው የሚል እውነት ነው መጽሐፍ ቅዱስ የሚነግረን። እግዚአብሔር በነቢዩ በኢሳያስ በኩልም እንዲህ ብሏል፣ የቀድሞውን ነገር ምናትበሉ አታስቡ፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ምን ይበቅላል፣ ይላል እና ስለዚህ የትናንትናው ጥላ ለስነ ልቦና ጥበብ፣ ነገ ደግሞ ለእግዚአብሔር ተስፋ በመስጠት በዛሬ ቀን በነፃነት መመላለስ ይሁንልን እላችኋለሁ። ለተጨማሪ ቪዲዮዎች ሰብስክራይብ አድርጉ፣ ሼር አድርጉ። ለራሳችሁም እንደገና ደግሞ ለወገኖቻችሁም እንዲጠቅም ማለት ነው። ከልብ አመሰግናለሁ ስለተከታተላችሁኝ። በሚቀጥለው ቪዲዮ እንገናኝ።